ጤና ይስጥልኝ አድማሽ ተመልካቾች፣ በሁለተኛ የዜና ወጃችን አሁን ሊደመጡ የሚገባቸውን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጠቅላይ ሚኒስትሩ በገዛ ዘመዶቻቸው መፈንቅለ መንግስት እየተሴረባቸው መሆኑ ተሰማ። ጀዋር መሐመድ፣ ለማ መገርሳ እንዲሁም ሌሎች የኦሮሞ ፖለቲከኞች ጂኦ የተባለ ቡድን በማቋቋም የአብይን የኦሮሞ ተወላጆች ጀኔራሎች ወደ እነሱም እሳቤ እየወሰዱ መሆኑም ተሰምተዋል። አብይ ኦሮሞ እንዲጠላም እያደረገ ነው። ስልጣን በአብይ እጅ የሚቆይ ከሆነ ኦሮሞ ዳግም ባይተዋር ይሆናል። ስልጣን ከኦሮሞ እጅ እንዳይወጣም ከወዲሁ እርምጃ እንውሰድ በሚል የኦሮሞ ፖለቲከኞችና የኦሮሞ ጀኔራሎች ሴራም እየጠነሰሱ መሆናቸው ተሰምቷል። በዝርዝር እናስደምጣችኋለን። በሌላ በኩል አምስት መቶ አንደኛ ክፍለ ጦር ጭቁኑም የአገዛዙ ወታደሮች አፈሙዛቸውን ወደ ራሱም ወደ አገዛዙም ማዞራቸው ተሰምተዋል እንማ መለከተዋለን። የብልጽግናና የህዋት ጦርነት ሊጀመር ከጫፍም ደርሷል። የፋኑ ኃይሎችና የኤርትራ ኃይሎችም አሰላለፋቸው ተለይቷል። ፊልድ ማርሻል ብርሃኑ ጁላ እንዲሁም ሽመልስ አብዲሳም ስለ አዲሱ ጦርነት በአደባባይ ዝተዋል። በዝርዝር እናስደምጣችኋለን። የአማራ ክልሉ ጦርነት ተጣጡፎ ቀጥሏል። የፋኑ ኃይሎች በድል ጎዳና እየተጓዙ ነው። የአማራ ፋኖ ብሔራዊ ኃይል መብረቃዊ ጥቃት እያደረሰ አስደማሚ ድሎችንም እየተቀናጀ ነው። ባለስልጣናትን አጀቦ ሲንቀሳቀስ የነበረ የአገዛዙ ጦር ድባቅ ተመቷል። ትልቅ የተባለው የአገዛዙ ካምፕ በፋኖ ኃይሎች ዶጋመድ ሆኗል። በከባድ መሳሪያ የታገዘ ከባድ ትንቅንቅም በአማራ ክልል እየተደረገ ነው። የዙፋን ጠባቂው አመራር ጭምር የተሸኘበት ውጊያም ተደርጓል። በዝርዝር የውጊያ መረጃዎችን እናስደምጣቸዋለን። አገዛዙ ከዶክተሮች አመጽ ጋር በተያያዘ ኢንተርኔት ሊያቋርጥ ይችላል ሲሉ ዶክተሮች ህብረት ተናግረዋል፣ እንመለከተዋለን። በሌላ በኩል በእስክንድር ነጋ በሚመራው አፋድ ስር አመራር ሆኖ ሲሰራ የነበረው አርበኛ ጸዳሉ ደሴ ለመንግስት እጁን መስጠቱ ተነግሯል። ትላንት ወንድሙ ተሰውቶ እሱም ከብልጽግና ከበባ ወጥቶ የነበረ ቢሆንም ዛሬ ግን ለመንግስት ኃይሎች እጁን ሰጥቷል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልኝ አድማስ ተመልካቾች፣ እንደምን ቆያችሁ? ከላይ ባርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቸ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

ህወሃት ፋኖ እንዲሁም ኤርትራ በጋራም አገዛዙ ላይ ጦራቸውን ሊሰዱ መሆናቸው ተሰማ። አብይ አህመድ ወደ ዱባይ ሊፈረጥጡ ይችላሉም ተብለዋል። የኤርትራ ባለስልጣናት ትግራይ ገብተዋል። ዛሬ ምርጫ ቦርድ ህወሃትን ከፓርቲነት ሰርዟል። ነገርየውም ተካሯል። ሁለቱ ፓርቲዎች ማለትም ብልጽግናና ህወሃት ወደ ጦርነት ለመግባት እያኮበከቡም ይገኛሉ። ከትላንት ወዲያ የትግራይ ጊዜያዊ አስተዳደር የነበሩት እንዲሁም ህወሃት አንስቷቸው ወደ አዲስ አበባ እንዲፈረጥጡ ያደረጋቸው የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳም ከትላንት ወዲያ ከፋና ቴሌቪዥን ጋር ቃለ ምልልስም አድርገዋል። ጌታቸው ረዳ ህወሀትን ሰይጣን አድርገው ሲስሉም ተስተውለዋል። ጌታቸው ረዳ እሳቸው ከዚህ ፓርቲ ያልወጡ ይመስል በርካታ ጉዳዮችንም ሲዘከዝኩም አምሽተዋል። ህወሀት ውስጥ ያሉ የፀጥታ አመራሮች ወርቅ እያወጡ የሚዘርፉም ከባንክ ሳይቀር ገንዘብ ረፉ ያሏቸውን የጸጥታ አመራሮችንም ስም እየጠቀሱም አጋልጠዋል። ኢትዮጵያ እንደ ወቅቱም የሚከረባበቱ ፖለቲከኞች አሏት። ሁሉም ፖለቲከኞች በሚባል ደረጃም ገንዘብና ስልጣን ነው እንጂ የሚፈልጉት የህዝባቸው መጎሳቆል፣ መራብ፣ መሞት አያሳስባቸውም። ጌታቸው ረዳ በጦርነቱ ጊዜም ያንን ሁሉ እንዳላለ ዛሬ መልሰው ራሳቸውን ጻድቅ አድርገው ብቅ ብለዋል። በእርግጥ ሰው ከስህተቱ ተምሮ ሲመለስ ጥሩ ነው። ነገር ግን እነጌታቸው ረዳ በሚሊዮን የሚቆጠር ሰው አስጨርሰዋል። እናም ሁሉም በጦርነት የተሳተፉትም መጠየቅ አለባቸው። ጌታቸው ረዳ በጦርነቱ ጊዜም ዋና አጋፋሪ እንደነበሩ መዘንጋትም የለበትም። ጌታቸው ረዳ ከስህተት የተምር ያለው ቢሎም አሁንም ጦርነት ከመቀስቀስ ወደኋላ አላሉም። ፓርቲ አቋቁመዋል። የጌታቸው ረዳ ፓርቲ ህወሓት ሲደመሰስ ትግራይ ገብቼም አስተዳድራለው እያለ ነው። ጌታቸው ረዳ ከትግራይ ፈርጥጠው አዲስ አበባ ሲገቡ መግለጫ በሰጡበት ወቅት ወደ ትግራይ እመለሳለሁ ማለታቸውም ይታወሳል። ጌታቸው ረዳ ፓርቲ አቋቋሙት። ሰሞኑን ደግሞ ወደ ሚዲያ የመጡት በአብይ አህመድ ትዕዛዝ መሆኑም ጥርጥር የለውም። በህወሀትና በብልጽግና መካከል ጦርነት ለማድረግ ሁለቱም ኃይሎች ዝግጅት ላይ ናቸው። ህወሀት ብልጽግና ተዳክመዋል። በዚህ ላይ ከሁለቱ ትልልቅ ክልሎች ጋር ጦርነት ላይ ነው። ሰራዊቱም በሀገር ውስጥ ጦርነት በሽምቅ ውጊያ ተሰላጅቷል። ስለዚህ ከሌሎች ኃይሎች ጋር ጥምረት ፈጥሬም ብልጽግናን መውጋት አለብኝ የሚ ስልት ቀርጿል። ብልጽግና ደግሞ ወጣቶችን በግድ እያፈሰም ወደ ወታደራዊ ማሰልጠኛ እያስገባ ይገኛል። የለብ ለብ ስልጠና ሰጥቶ ወደ ካምፕም እያሰፈረ ነው። ሰሞኑን ብርሃኑ ጁላና የኦሮሚያ ክልል ፕሬዚዳንቱ ሽመልስ አብደሳ የምዕራብ እዝ ምስረታ በዓል ላይ ተገኝተው የብልጽግና ተቀናቃኞች አርፋችሁ ተቀምጦ ምዕራብ እዝ በዛላ አንበሳ ተጋሎም አድርጎም ሻቢያን እያሳደደ ነው ሲሎም ብርሃኑ ጁላ ንግግር አድርገዋል። አሁን ግን ዛላ ሳሜ በኤርትራ ቁጥጥር ስር የሚገኝ ግዛት ነው። አሁን ላይ የኤርትራና የኢትዮጵያ ባለስልጣናት የቃላት ጦርነት ውስጥ ገብተዋል። የኤርትራ ባለስልጣናት መቀሌ ሰንብተው እንደሚመለሱ እንዲሁም የህወሀት ባለስልጣናት ኤርትራ አስመራ ደርሰው እንደሚመለሱ በርካታ መረጃዎች ከዚህ ቀደም ሲወጡ አይተናል። የኢትዮጵያ መንግስት ኤርትራ ላይ ጦርነት ከፍቼ አሰብን አስመልሳለሁ እያለ መፎከር ከጀመረ ዓመት አልፎታል ሽመልስ አብዲሳም የኤሬቻ በዓል ላይ የባህር ሄደን ኢሬቻን እናከብራለን ማለታቸውም አይዘነጋም። አሁን ታዲያ የኤርትራ መንግስት ከውስጡ ኃይሎች ጋር ተባብሮም ብልጽግናን ከምድረገጽ ለማጥፋት እየቆረጠም ይመስላል። ብልጽግና በህዝብ በጣም የተጠላ ፓርቲ መሆኗል። ከሰው ይልቅ ለሳርና ዘንባባ የሚጨነቅ ሰውን የሚያህል ፍጡር ነቅሎ ሳር የሚተክል አስገራሚ ፓርቲ ነው። ሻቢያም እንደዚያው ነው። እንደ ብልጽግና ቤት እያፈረሰም ዜጎቹን ሜዳ ላይ ባይጥልም የኤርትራን ወጣት በስደት ኑሮውን እንዲገፋም አድርጎታል። የፋኖ ኃይሎች ወደ አንድነት መጥተዋል። ሰሞኑን ዋና ዋና የፋኖ አመራሮች ጎንደር ቋራ ተገናኝተው የአማራ ፋኖ ብሔራዊ ኃይል ብለው ትልቅ ድርጅት መስርተዋል። ይህ ኃይል ከህወሓትና ከኢሳያስ አፈወርቂው መንግስት ጋር ይጣመር ይሆን የሚለውም ትልቅ ጥያቄ ነው። በእርግጥ ከዚህ በፊት በወጡ መረጃዎች የፋኖ ኃይሎች ከኢሳያስ ጋር ንግግር እንዳደረጉ የሚጠቁሙ መረጃዎች ወጥተው ነበር። የአማራ ህዝብ ይህ ነው የማይባል ግፍም ደርሶ በታል እናም ከማንኛውም ኃይል ጋር መስራቱ የማይቀር ነው። ከውጭ ሀገር ኢትዮጵያ ሄዶም ወደ ትግራይ መሄድ ተከልክለዋል። ቀን ላይ ከአብይ አህመድ ጋር ሌሊት ላይ ደግሞ ከደብረ ጽዮን ጋር ሲዶልቱ የሚያድሩት በጌታቸው ረዳ ምትክ የትግራይ ጊዜያዊ አስተዳደር ሆነው የተሾሙት ጀኔራል ታደሰ ወረደም ተቃውሞ ገጥሟቸዋል። ብልጽግና ሁሉም ነገር ናላውን የሚያዞር ሆኖበታል። ብልጽግና ለመንግስት ሰራተኞች ደሞዝ መክፈልም ተስኖታል። ሐኪሞች አድማ ላይ ናቸው። ወታደር ተሰማርቶ ለምን ደሞዝ ይጨመርልን ብላችሁ ጠየቃችሁ? እየተባሉም ሐኪሞች እየታሰሩ ነው። አሁን በተሰማ ሌላ ሰበር ዜና ደግሞ ኢንተርኔት ለመዝጋት ሙከራ ሊኖር ይችላል ተብሏል። ከደቂቃዎች በፊት የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ በወጣው መረጃም ኢንተርኔት የመዝጋት ሙከራ ሊኖር ይችላል፣ ከተዘጋ በእቅዳችን መሰረት ሙሉ ለሙሉ ስራ ለማቆም የምንገደድ ይሆናል። አፈና በፍጹም አንታገስም ሲሉም መግለጫ ሰጥተዋል። ሀገር ማስተዳደር ምን እንደሆነ የማያውቁት የብልጽግና አስተዳደሮች በየቦታው ጦርነት መቀስቀስና አዲስ አበባ ላይ ብልጭልጭ ፕሮጀክት በመገንባት ሀገር እያራቆቱም ይገኛሉ። ሺህ ዓመት ብትዋጉኝም አታሸንፉኝም የሚል ትዕቢታቸውን ትተው ለራሳቸው ለህዝባቸው ቢያስቡ የተሻለ ነው የሚሉ በርካቶች ናቸው። አንድ ጊዜ ወንጀል ውስጥ ተዘፍቅ ያለው ወይንም የበሰበሰ ዝናብ አይፈራም ከሆነ ነገሩን መንገዱን ጨርቅ ያድርግላቸው። አብይ በፓርላማ አስር ቢሊዮን ብር በጅተው እንደሚዋጉ ተናግረው ነበር። ከአይኤም ኤፍ ተበድረው ይዋጋሉ። አሁን ለመንግስት ሰራተኞች ደሞዝ መክፈል ተስኗቸዋል። ሐኪሞች አድማ ላይ ናቸው። መምህራን አድማ ያደርጋሉ ተብሎም እየተጠበቀ ነው። ህዝቡም ከቀን ወደ ቀን ኑሮውን አላውን እያዞረው ነው። በየሶስት ወሩ ነዳጅ እየተጨመረ ነው። በነዳጅ ጭማሪ ምክንያት የሸቀጦች ዋጋም አልቀመስ እያለ ነው። ብልጽግና ሀገሪቷን ወዴት እየወሰዳት ነው? ምላሹን ለእናንተ ተውን። አሁን በቀጥታ ከአማራ ክልል ወዳገኘኋቸው ሰበር ዜናዎች አልፋለሁ። የአማራ ፋኖ ብሔራዊ ኃይል አፋበሃ ታላቅ ድልን ተቀናጀ። የፋኖ ልዩ ዘመቻ ኮማንዶዎች ራያ ቆቦም አባር ጎ ላይ የዙፋን ጠባቂ የሆነ ከፍተኛ አመራሩን ጭምር በመደምሰስ ታላቅ ድል ተጎናጸፉ። ተጠናክሮ በቀጠለው የህልውና ትጋድሎም የፋኖ ልዩ ዘመቻ የኮማንዶ አህድ አባሎች በዛሬው እለት ራያ ቆቦም አባር ጎ ጥቁር አስፓልት ላይ ደፈጣ በመያዝ በሁለት ፓትሮሎች ታ ተመዝግበው ይጓዙ የነበሩ ከፍተኛ አመራሮች ላይ በከፈቱት ተኩስ አመራሩን ጨምሮ በርካታዎች ሙሉ ለሙሉ ተደምስሰዋል። በዚህ ጥቃት የተደናገጠው ዙፋን ጠባቂው መከላከያ ሰራዊት አንዋጋም በማለታቸው ከራያ አላማጣ ሁለት መኪና ፌዴራል ፖሊስ በማምጣት ቦታውን ለመሸፈን ተገደዋል። በበርካታ አካባቢዎች መደበኛና የደፈጣ ጥቃቶችም ተጠናክረው ቀጥለዋል። ከዚህ ጎን ለጎንም የተማረረውን የብርሃኑ ጁላን ሰራዊት የማስኮብለል ስራን ብዙ ውጤቶች እያስመዘገበ ነው ሲሉም የፋኖ ኃይሎች ተናግረዋል። በሌላ የህልውና ትጋድሎም የምስራቅ አማራ ኮር አንድና ሁለት እንዲሁም የልጅ እያሱና አሳምነው ኮር አህዶች በጋራ ከብልጽግና ኃይል ጋር ከባድ ትንቅንቅ እያደረጉም ድልም እያስመዘገቡ ይገኛሉ። ትጋድሎ በሰሜንና ደቡብ ወሎ በርካታ አካባቢዎች ከሶስት ኮሮች በተወጣጡም የተለያዩ አህዶች ያለማቋረጥ ለቀናት እየተደረገ ያለ ሲሆን ምሽግ ለቆ ማጥቃት ለማድረግ የተንቀሳቀሰው የብልጽግና ኃይል በርካታ ሙትና ቁስለኛውን እየጣለም ወደ ነባር ምሽጎቹም እየፈረጠጠ ይገኛል። ሰሞኑን ከባድ ትንቅንቅ ከተደረገባቸው ቦታዎች በተለይ በዛሬው ዕለት ማለዳ ጀምሮ ደላንታ አካባቢም ልዩ ስሙ ተንቦከም ከተባለ ቦታ ላይ ምሽግ ለቆ ለማጥቃት የመጣው የብልጽግና ኃይሎች በነበልባሎቹ ስበው በማስገባት በርካታ ኃይሉን የመቱበት ሲሆን እንደተለመደው ፍጹም ጓዳዊነት በተጻረረ መልኩም አስከሬንና ቁስለኛውን ጥሎም የሄደ ሲሆን የሞቱትን የአካባቢው ማህበረሰብና ፋኖም በህብረት የቀብር ስነ ስርዓትም ፈጽሞላቸዋል። ወደ ጎጃም ስናልፍ የደፈጣ ጥቃት ተፈጸመ። አማራ ፋኖ ብሔራዊ ኃይል ጎጃም አገውምድር ክፍለጦር ክፍለ ጦር በትሊሊ ዘንግና ብርጌድ ነበልባሎች ዛሬ ጠዋት ሁለት ሰዓት የብልጽግና ቅልብ ካድሬዎችን ይዞ ከእንጅ ባራም ወደ ትሊሊም እየሄደ በነበረ ፓትሮል ላይ በተደረገም የደፈጣ ጥቃት አመርቂ ድል ተፈጽሟል ሲሉም የፋኖ ኃይሎች ገለጹ። በዚህ አጭር ኦፕሬሽን ሁለት ቅልብተኛ አመራር እስከ ወዲያኛው ተገዶ ሁለቱ ቁስለኛ ሆነው እንጅባራ ሆስፒታል ገብተዋል ሲሉ የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ በሸዋ ቀጠና በሁለት ግንባሮች ከባድ ትንቅንቅ እየተካሄደ ነው። በኦህዴዴ በላይነት የሚዘወረው የአገዛዙ ስርዓትን የሚያገለግሉት መከላከያ ሰራዊት ከአድማ ብተና ጋር በመቀናጀት በሸዋ ምራሃ ቤቴ ቀጠና ልዩ ስማቸው ዞማ ተራራና ችጉር ካራ ወንጭት በተባሉ አካባቢዎች ላይ ከማለዳው ጀምሮ በከባድ መሳሪያ የታገዘ ውጊያ ፈተ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም ተስኖታል ሲሉ የሚዲያችን ምንጮች ገልጸዋል። የፋኖ አባላቱ እያደረጉት ያለው የጸረ ማጥቃት እርምጃም በርትቷል ሲሉ የመረጃ ምንጮቻችን አክለዋል። በርካታ የአገዛዝ ወታደሮችም ተደምስሰዋል። በርካቶችም ቆስለው ወደ አለም ከተማ ለሕክምና መወሰዳቸውንም ምንጮቻችን አክለው ተናግረዋል። ይህ በእንዲህ እንዳለ በሰሜን ጎንደር ዞን ዛሬማ ከተማ ላይም በተደረገ ውጊያ ትልቁ የመከላከያ ሰራዊት ካንድ መውደሙ ተሰምቷል። በዚህም በርካታ ቁጥር ያለው የብልጽግና ሰራዊት ሲደመሰስ፣ በርካቶች ህይወታቸውን ለማትረፍ እግር አውጪኝ ብለው መሸሻቸውን ሚዲያችን ለማረጋገጥ ችሏል። በሰሜን ጎንደር ዞን አዳር ቀይ ወረዳም ስር በምትገኘው ዛሬማ ከተማ ትላንት ትላንት ከንጋት ጀምሮም እስከ ኩለ ቀን በተደረገ ከባድ ውጊያ በርካታ የብልጽግና ኃይል የተደመሰሰ ሲሆን ፋኖም ውጊያውን በበላይነት ማጠናቀቁ ነው የተገለጸው። ከዛሬማ ከተማ ተነስቶ ወደ ጥሪያና ለማጥቃት የሚወረወረበትን የመሳሪያ ክምችት ያለበትን ትልቁን የዛሬማ የመከላከያ ሰራዊት ካምፕ በፋኖ ቁጥጥር ስር የዋለ ሲሆን በዚህም ቁጥሩ በውል ያልተገለጸም በርካታ የጦር መሳሪያና ተተኳሽ በፋኖ እጅ መግባቱ ነው። ሚዲያችን ከአፋ ባሃ በጎንደር ያገኘው መረጃም የሚያመላክተው የዛሬማ ወታደራዊ ካምፕን ለማጥቃት ፋኖ ባደረገው ተጋድሎ ከሶስት በላይ ትላልቅ ምሽጎች የሰበረ ሲሆን በዚህ ተጋድሎ ከፋኖ በኩል አንዳች ጉዳት አለመድረሱም ታውቋል። ከተማዋን በቁጥጥራቸው ስር ያስገቡት የፋኖ አባላቱም ምናልባት ተቆርጦ የቀረም የብልጽግና ኃይል ካለ በሚል እስከ አመሻሹ ድረስ በከተማ የአሰሳ ስራ እየሰሩ መሆናቸውንም አረጋግጠናል። የፋኖ አባላቱ የተቆጣጠሩትን ወታደራዊ ካምፕ ዳግም አገልግሎት እንዳይሰጥ ያወደሙት ሲሆን በዚህም በዚህም የተቃጠሉ ወታደራዊ ንብረቶች መኖራቸውም ተጠቁመዋል። ወደ ከተማዋ ዘልቀው በመግባት አስደናቂ ጀብዶ የፈጸሙት የአማራ ፋኖ ብሔራዊ ኃይል በጎ ጎንደር በራስ አሞራ ውብነ ኮርሰር የድብ ጠለምትና የጭና ክፍለ ጦር ፋኖች መሆናቸውም ተነግረዋል። ወደ ሌላኛው ሰበር ዜና አልፋ አለው ጠቅላይ ሚኒስተሩ ዘመዶቼም ስልጣን ሊቀሙኝ ነው ሲሉ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በገዛ ዘመዶቻቸው ጀዋር መሐመድ፣ ለማ መገርሳና መታየድ እንደአ የተቀነባበረ የመፈንቅለ መንግስት ሴራ እየተሴረባቸው መሆኑ ተሰምተዋል። እነዚህ ራሳቸውን ጂኦ ብለው የሚጠሩ ቡድኖች ጠቅላይ ሚኒስተሩን ከስልጣን አንስተው ስልጣኑን ለሚገባው ኦሮሞም እናዞራለን ብለው እንቅስቃሴም ጀምረዋል። በጀዋር መሐመድ እና ለማ መገርሳ የተመሰረተው ይህ ጂኦ ኦሮሞም ፖለቲከኞች ግሩፕ ከአሁኑም የኦሮሞ ጀኔራሎችን ወደ ራሱ እያሰባሰበና የእቅዱ አካል እያደረገ መሆኑም ተሰምተዋል። ፋኖ እየተጠናከረ ነው። ህወሀትም ጦርነት ሊከፍት ነው። ዳግም ከኦሮሞ እጅ ስልጣን መውጣት የለበትም። በአብይ ስትራቴጂ ኦሮሞን እያስጠላን ነው። እናም ስልጣን እያስረክብን መቀጠል የለብንም። በሚል ይህ የጂኦ ግሩፕ ከወዲሁ ከአምስት በላይ የብልጽግና ጀኔራሎችን ከጎኑ ማሰለፉም ተነግሯል። ጠቅላዩ ጠላታቸው አሸን ሆኖባቸዋል። ከውስጥም ከውጭም እየተጨነቁ ነው። ይህ በእንዲህ እንዳለ ጠቅላዩ ሌላ ትኩሳት ገጥሟቸዋል። መከላከያ ፊቱን ወደ አራት ኪሎም እያዞረ ነው። አምስት መቶ አንደኛ ክፍለ ጦር በምስራቅ እዝ ውስጥ የሚገኙ ጭቁን ወታደሮች መሳሪያቸውን ወደ ዘረኛና ፋሽስቱም ስርዓት ለማዞር ሽርጉድ እያሉ መሆኑ መረጃው ደርሶኛል። ከዚህ ከአምስት መቶ አንደኛ ክፍለ ጦር ጋር በተያዘ ሰፊ መረጃ ደርሶኛል። ነገር ግን በውስጥ መያዝ ያለባ ባቸውን ዝግጅት ክፍላችን አስፈላጊ እስኪሆን ድረስ በውስጥ ለማቆየትን መርጧል። በመጨረሻ በመቀሌ ከተማ በአንድ ሳምንት ብቻ በሰፈር በቡድኖች መካከል በተፈጠረ ጠብ የሁለት ታዳጊዎች ሕይወት ተቀጨም የሰፈር ጠብ ያጋጠመው ባለፈው ሳምንት በሀድናት ክፍለ ከተማ ሲሆን የሁለት መንደር ወጣት ተማሪዎች በቡድን በፈጠሩት ጠብ ሁለቱ ተስፋ የጣለባቸው በእግር ኳስ ፕሮጀክት የታቀፉ ታዳጊዎች ህይወታቸው ጠፍቷል። አንደኛው ጭንቅላቱን በድንጋይ ተደብድቦ፣ ሌላኛው በጩቤ ተወግቶ ህይወታቸው እንዳለፈ ነው የአይን ማኞች የተናገሩት። የቡድን ጠቡ ድብድብ በፈጠረው ሞትና ስጋት ከአንድ ሳምንት በላይ ማያ ወይኒ የተባለ የመንግስት ትምህርት ቤት ተዘግቶም እንደነበረም እንደነበረ ምንጮች ነግረውኛል። ይሄው የሚዲያችን ምንጭ ከፖሊስ ዘንድ ጉዳዩን ለማጣራት ያደረግነው ሙከራም አልተሳካም። ወላጆቹ መሆኑ አጠቃላይ ማህበረሰቡም የወጣቶቹን የታዳጊዎችን ህልም የሚቋጭ ይህን የመሰለ የሰፈር ቡድን ጠብ ማቋረጥና ማስቀረት እንዲቻል የተቀናጀ ተከታታይ የግብረ ገብነት ስነ ምግባር ማነስ ስራ መስራትም ይጠበቅባቸዋል ተብሏል። በመጨረሻም ፀዳሉ ደሴ እጁን ለመንግስት ሰጥቷል። በትላንትና እለት ደቡብ ጎንደር ላይ በነበረው ውጊያ ይህ በእስክንድር ነጋ በሚመራው አፋድ ስር አመራር የሆነው የፋኖ አመራር የሆነው ፀዳሉ ደሴም በደቡብ ጎንደር በትላንት እለት በነበረው ውጊያ ወንድሙ መስዋዕትነት መክፈሉ የሚታወስ ነው። ታዲያ ፀዳሉ ደሴ በዛሬው እለት እጁንም ለመንግስት ሰጥቷል። ሰላሳ ሁለት ከሚሆኑ ወታደሮቹ ጋር በመሆን ነው ፀዳሉ ደሴ እጁን ለመንግስት የሰጠ ሰሞኑን በአፋድ ስር በእስክንድር ነጋ በሚመራው ወታደራዊ

የፋኖ አመራሮች የገጠማቸው ነገር እጅግ አሳሳቢ ነው። አንዴ ሲገደሉ አንዴ ደግሞ እጃቸውን ሲሰጡ እየሰማን ነው። በአስቸኳይ ሊነቁ ይገባል እንላለን። የአማራ ፋኖ ብሔራዊ ኃይል አፋብሃ ታላቅ ድልን ተቀናጀ። የፋኖ ልዩ ዘመቻ ኮማንዶዎች ራያ ቆቦም አባር ጎላ የዙፋን ጠባቂ የሆነ ከፍተኛ አመራሩን ጭምር በመደምሰስ ታላቅ ድል ተጎናጸፉ። ተጠናክሮ በቀጠለው የህልውና ተጋድሎም የፋኖ ልዩ ዘመቻ የኮማንዶ የተወለዱ አህድ አባሎች በዛሬው ዕለት ራያ ቆቦም አባር ጎ ጥቁር አስፓልት ላይ ደፈጣ በመያዝ በሁለት ፓትሮሎች የታጅበው ይጓዙ የነበሩ ከፍተኛ አመራሮች ላይ በከፈቱ ተኩስ አመራሩን ጨምሮ በርካቶች ሙሉ ለሙሉ ተደምስሰዋል። በዚህ ጥቃት የተደናገጠው ዙፋን ጠባቂው መከላከያ ሰራዊት አንዋጋም በማለታቸው ከራያ አላማጣ ሁለት መኪና ፌዴራል ፖሊስ በማምጣት ቦታውን ለመሸፈን ተገደዋል። በበርካታ አካባቢዎች መደበኛና የደፈጣ ጥቃቶች ተጠናክረው ቀጥለዋል። ከዚህ ጎን ለጎንም የተማረረውን የብርሃኑ ጁላን ሰራዊት የማስኮብለል ስራም ብዙ ውጤቶች እያስመዘገበ ነው ሲሉም የፋኖ ኃይሎች ተናግረዋል። በሌላ የህልውና ትጋድሎም የምስራቅ አማራ ኮር አንድና ሁለት እንዲሁም የልጅያሱና አሳምኖ ኮር አህዶች በጋራ ከብልጽግና ኃይል ጋር ከባድ ትንቅንቅ እያደረጉም ድልም እያስመዘገቡ ይገኛሉ። ትጋድሎ በሰሜንና ደቡብ ወሎ በርካታ አካባቢዎች ከሶስት ኮሮች በተወጣጡም የተለያዩ አህዶ ነጋዴዎች ያለማቋረጥ ለቀናት እየተደረገ ያለ ሲሆን ምሽግ ለቆ ማጥቃት ለማድረግ የተንቀሳቀሰው የብልጽግና ኃይል በርካታ ሙትና ቁስለኛውን እየጣለም ወደ ነባር ምሽጎቹም እየፈረጠጠ ይገኛል። ሰሞኑን ከባድ ትንቅንቅ ከተደረገባቸው ቦታዎች በተለይ በዛሬው ዕለት ማለዳ ጀምሮ ደላንታ አካባቢም ልዩ ስሙ ተንቦከም ከተባለ ቦታ ላይ ምሽግ ለቆ ለማጥቃት የመጣው የብልጽግና ኃይሎች በነበልባሎቹ ስበው በማስገባት በርካታ ኃይሉን የመቱበት ሲሆን እንደተለመደ የተወሰደው ፍጹም ጓዳዊነት በተጻረረ መልኩ አስከሬንና ቁስለኛውን ጥሎ የሄደ ሲሆን የሞቱትን የአካባቢው ማህበረሰብና ፋኖ በህብረት የቀብር ስነስርዓትም ፈጽሞላቸዋል። ወደ ጎጃም ስናልፍ የደፈጣ ጥቃት ተፈጸመም። አማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር በትሊሊ ዘንግና ብርጌድ ነበልባሎች ዛሬ ጠዋት ሁለት ሰዓት የብልጽግና ቅልብ ካድሬዎችን ይዞ ከእንጅባራም ወደ ትሊሊም እየሄደ በነበረ ፓትሮል ላይ በተደረገም የደፈጣ ጥቃት አመርቂ ድል ተፈጽመዋል ሲሉም የፋኖ ኃይሎች ገለጹ። በዚህ አጭር ኦፕሬሽን ሁለት ቅልብተኛ አመራር እስከ ወዲያኛው ሲወገዱ ሁለቱ ቁስለኛ ሆነው እንጅባራ ሆስፒታል ገብተዋል ሲሉም የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ በሸዋ ቀጠናም በሁለት ግንባሮች ከባድ ትንቅንቅ እየተካሄደ ነው። በኦህዴድ የበላይነት የሚዘውረው የአገዛዙ ስርዓትን የሚያገለግሉት መከላከያ ሰራዊት ከአድማ ብተና ጋር በመቀናጀት በሸዋ ምርሃ ቤቴ ቀጠና ልዩ ስማቸው ተራራና ችጉር ካራ ወንጪት በተባሉ አካባቢዎች ላይ ከማለዳው ጀምሮ በከባድ መሳሪያ የታገዘ ውጊያ የከፈተ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም ተስኖታል ሲሉ የሚዲያችን ምንጮች ገልጸዋል። የፋኖ አባላቱ እያደረጉት ያለው የጸረ ማጥቃት እርምጃ በርትቷል ሲሉ የመረጃ ምንጮቻችን አክለዋል። በርካታ የአገዛዙ ወታደሮችም ተደምስሰዋል። በርካቶችም ቆስለው ወደ አለም ከተማ ለሕክምና መወ ወሰዳቸውንም ምንጮቻችን አክለው ተናግረዋል። ይህ በእንዲህ እንዳለ በሰሜን ጎንደር ዞን ዛሬማ ከተማ ላይም በተደረገ ውጊያም ትልቁ የመከላከያ ሰራዊት ካምፕ መውደሙ ተሰምቷል። በዚህም በርካታ ቁጥር ያለው የብልጽግና ሰራዊት ሲደመሰስ በርካቶች ህይወታቸውን ለማትረፍ እግሬ አውጪኝ ብለው መሸሻቸውን ሚዲያችን ለማረጋገጥ ችሏል። በሰሜን ጎንደር ዞን አዳርቃይ ወረዳ ትናንት ከንጋት ጀምሮም እስከ ኩለቀን በተደረገ ከባድ ውጊያም በርካታ የብልጽግና ኃይል የተደመሰሱ ሲሆን ፋኖም ውጊያውን በበላይነት ማጠናቀቁ ነው የተገለጸው። አድማሽ ተመለካቾች ለዕለቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስካገኛችሁ ቸር ያሰማል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ እንዲሁም ላልሰሙ እንዲሰሙ ቪዲዮን ሼር ማድረግ እንዳትረሱ፣ እንዲሁም በዝግጅት ክፍላችንና በዜናዎቹ ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር ታሰፍሩልን ዘንድ በትህትና እንጠይቃለን። በቀጣይ በሰፊ ዘገባ እስካገኛችሁ ቸር ያሰማል።